አሰላሙ ዓለይኩም ወራህመቱላህ ወበረካቱሁ ውድና የተከበራችሁ የወሎ ጊራና ቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት ወደ ደቡብ ወሎ ጊንባ ወደ ተባለ ቦታ የሚጫነው ማለት ነው። ስለዚህ ስንት ተሰራ ስንት በስንት ነው የሚለውን ኢንሻአላህ ዝርዝሩን ከኢብራሂም የምንሰማ ይሆናል ማለት ነው። የውስጥ በር እንደምትመለከቱት ሁለት የውስጥ በር ወይም ታንቡራታ በር አለ። ላሜራዎች አሉ። እዚህ ጋር የምትመለከቱት ደግሞ መስኮቶች አሉ ማለት ነው። ስለዚህ ስንት በስንት ሆነ፣ ስንት ብር ተሰራ የሚለውን እንሻላ ዝርዝሩን ኢብራሂም የሚነግረን ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለሁሎ ጊራናቴው ከሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራናት ይሁን አበረታቱ። ወደ ጊንባ እንግዲህ ግዲህ ነገጠዋት ለማስገባት እንደምታዩት መኪናውም ቀርቧል። በሱዝኪ ተጭኖ ነው የሚሄደው ወደ ደሴ። ኢብራሂም እስኪ እንዴት ነው? ያው እንግዲህ እዚህ ላይ የሚያሳየው ያው የቻናሌ ቤተሰብ ናት። ትዕዛዙ በሱ መሰረት የሚታዘዝ ነው። የተለመደ ዲዛይን ነው። ያልተለመደው ደግሞ ጊንባ ያው ለመጀመሪያ ጊዜ እየወሰርክ መሰለኝ፣ በዚህ በወልዲያ መስመር እንጂ ወደዛ አታውቅም። ስለዚህ አሁን የቻናል ቤተሰቦች ወደ ዝርዝሩ ከማለፋችን በፊት ማለት ነው ኢንሻአላህ ሰላም በሆነበት ሁሉ አካባቢ የትም ቦታ ይሁን የትም ላሜራ የሚሆን እንደዚሁም ታንቡራታ በር እንደዚሁም ደግሞ አልጋም ይሁን ሌሎች ሌሎች ነገሮችን ሰርቶ ወስዶ የሚገጥምላችሁ ይሆናል ማለት ነው። ስለዚህ እዚሁ ጊራና እና አካባቢዋ ብቻ ሳይሆን የእናንተም አካባቢ ሰላም ከሆነ መንገዱ በሰላም ደርሶ የሚያመጣ ከሆነ ምንም ችግር የለበትም። ሰርቶ እንደዚህ ጭኖ በሱዙኪ ያደርስላችኋል ማለት ነው። ስለዚህ ስንት በር ነው? የውጭ በር እነዚህ አምስት ናቸው። አምስት በር እዚህ ጋር ሁለት ሶስት፣ አራት፣ አምስት ማለት ነው እና ያቺ የሽንት ቤት እና የሸዋር ነው ቤት፣ የሸዋር ነው። ሶስት ሶስት ደግሞ የትልቁ ቤት ቤቱ ኤል ሰርቪስ ነው። እነዚህ ሶስቱ መደበኛ በር ናቸው። የሽንት ቤትና የሻዋር ቤት ማለት ነው። እዚህ ጋር ደግሞ መስኮቶች ናቸው። አምስት መስኮት አምስት መስኮት ማለት ነው። ሳይዛቸው አነስ ቢሉም ያው ራሳቸው በመረጡት መሰረት ነው። እኛ ታማኝነታችንን የትም ቦታ ማድረስ እንደምትችል ሰርተን እናስረክብ መሆናችንን የሚያሳየው የበረንዳው ቋሚ ማለት ነው። ባለ ሰማንያ የምንለው አንዳንዱ ቋሚ ነው። አራት ቋሚ እና አምስት መስኮት፣ አምስት የውጭ በር ማለት ነው። ስለዚህ ወደ ጊንባ ተጭኖ የሚሄደው ለቻናል ቤተሰብ ማለት ነው። የቻናል ቤተሰብም ቪዲዮን ኢንሻአላህ ትመለከተዋለች ማለት ነው። ሻውን ወደ ታንቡራታው በር ከማለፋችን በፊት ለምሳሌ ይሄን ስንት ተሰራ? ይሄ አንድ ላይ የውስጡ በር ይሄ ነው የውስጡ በር ይሄን ይመስላል። ይሄንም በራሳቸው ምርጫ መሰረት ነው ከለሩ ያው በፊት ሌላ ነበር፣ ግን ከዛ የተሻለ ደግሞ ይሄን እንግዲህ ያው ቆሻሻም ለምንም አይነት ይሆናል። ይሄ ስለዚህ ስለሚል እሱና ይሄን ማለት ነው። ስለዚህ ሰረገላው የሚወስደው ነው ይጠቅላል። እዚህ ላይ ያው ከበፊት አሁን ላሜራ ላይ ቪዲዮ ስንሰራ ሰረገላ የለም። እሺ፣ አንደኛው ሰረገላ አሳይልኝ በዚሁ አጋጣሚ። ያ ማለት ለታንቡራታ በር ይሄ ነው፣ ይሄ ነው። እዚህ ላይ ማየት ይቻላል ደረጃ አንዱ ማለት ነው። አዎ ለታምሩ አታምሩ ይሄ ነው፣ ለውስጡ ማለት ነው። ለውስጡ እሺ ጋር ማየት ይቻላል። ልክ እንደዚህ ማለት ነው። ይሄን እዛው ቦታው ላይ እንገጥማል ብለህ ነው፣ እንዳይሰበር መንገድ ላይ። አዎ ይሄ እንደዚህ በቃ ማሻአላህ፣ በጣም ነው የሚያምር። አዎ እንደገና ደግሞ ለውጩ ለምሳሌ ደግሞ ላሜራው የሚሆነው ደግሞ እሱን አሳያችሁ። ላሜራ ስንመጣ እዚህ ጋር ይሄ ማለት ነው። እሱንም አሳያችሁ አሁን እዚህ ጋር እንግዲህ እንደምታዩ ደረጃ አንዱ የሚባለው እዚህ ጋር ስጋ አለው። ጥቡ ላይ ያው ዝም ያት ይቻላል። አዎ የደረጃ አንዱ ማለት ነው። እዚህ ጋር እኮ ስጋ አለው። ያን እኮ ጭራሽ የለውም ልሙጥ ነው ልሙጥ ነው ልሙጥ ነው። እንደገና ወደ እዚህ ስንመጣ ደግሞ የዛ መያዝ የሚለያዩበት ያንደኛው ያቲች ስንጠቅናስ እዚጋ ስንት ቃል ነው? ስንት ቃል ነው? የሁለተኛው ይሉ የሁለተኛው እንደዚህ ልሙጥ ነው። ዲፍ ነው ዲፍ ነው። አሁን እኮ አንዳንዶቹ ለምሳሌ እኛ ቅናሽ ነው ምናምን ብለው የሚሉት ምን ያደርጋሉ? ሁለተኛውን ሰረግላ ቁልፍ ሂሳቡም ስለሚቀንስ እዛም ላይ ይሸውዷቸዋል ማለት ነው። ከተገጠመ ደግሞ ያስታውቅም የሚገርምህ ምንም። ያው ባለሙያ ብቻ ነው እንጂ የሚያውቀው ወይም ሲገለገሉበት ነው። በዚህ ጋር ስንመጣ ደግሞ አሁን ይሄ ያ ልሙጥ ነው ብለን አላ አይደለም፣ ቅቡም ደግሞ የዛ አንድ አይነት ነው። ውስጡ አንድ አይነት ነው። ልክ ወርቃማ ብቻ ነው እንደዚህ መስሎኝ እንደዚህ ልሙጥ። በቃ ይሄ ስፕሪክስ የለውም ማለት ነው። የአንደኛው ከሆነ እንደዚህ ይሄ ሌላ ነው። ይሄ ሌላ ነው። ስለዚህ አሁን አንተ ለደንበኛ በደረጃ አንዱ ሰረገላ አድርገህ በታማኝነት አቅርበሃል ማለት ነው። ሁለት ሰረገላ እንግዲህ እዚህ ጋር አምስት ማለት አምስት ሰረገላ አብሮ ተጭኖ ነው የሚሄድ ነው። አብሮታችሁ ነው የሚሄድ ነው። ማሻአሏህ። እነዚህ የሸዋሮቹ ስለማያስፈልጋቸው ማለት ሰረገላ አያስፈልገውም። ያው እንደ ማንኛውም የውጭ ቁልፍ አላቸው። አስፈላጊ ከሆነ እዚህ ጋር ይቆለፋሉ ማለት ነው። አዎ ይሄ ዝም ብሎ ተንጠልጣይ ቁልፍ ነው የሚሆነው እንጂ፣ የእኛው ግን ሰረገላ እዚህ ጋር ቦታ ስራ ነው ይገላል። ይሄን እዚህ ቦታ ተበጅቶለታል ማለት ነው። እስከ ዛሬም ቪዲዮ ላይ ሳይቻል አቅም ነበር፣ ግን አሁን ውለት አለን። ለምሳሌ ከፈለጉ፣ ሂሳብ እንዲቀንስላቸው ከፈለጉ የሰረገላውን ብር ይቀንሳል ማለት ነው። አይኛ ሰረገላውም እየጨመረ ስለሆነ የሚሄደው እዛው አብሮ ይሰራል። እንካሉ ደግሞ ያ ሰባት ሺህ ምናምን እነሱ ካልፈለጉ ይቀራል፣ ይቀነሳል። ግን ደግሞ አይጠቅማቸውም። ለወደፊት ይሄ ሰባት ሺህ አይጠብቃቸውም። ገና አስር ሺህ ነው የሚገባው። ያን አጋጣሚ ስላለ አብሮ መሆኑ ለደንበኞችም ውለታ ሲዋዋሉ አንድ ላይ መዋሉ ይጠቅማቸዋል። ለምሳሌ ቤቱ ገና አልተመረገ አልተገረፈ ከሆነ ቁልፉ ይገጠማል፣ አይበሰብስ ምን አይል ይቀመጣል። ከቤት ካለቀ በኋላ ቤቱ ብዙዎቹን ያሁን እንደዛ እያረኩን የሆነኝ የምገጥምላቸው በሰዓቱ ላይ ግን በአንድ ቢወጣ ቢወጣላቸው አሪፍ ነው። በአንድ በአንድ ሲወጣ በጣም አሪፍ ነው። ስለዚህ አሁን የሙሉ እንግዲህ የውስጡ ሁለት ታንቡራታ በር አምስት የውጭ በር አምስት መስኮት አራት ቋሚ ስለዚህ ጠቅላላ ተጀምሮ ስንት ብር ነው? 130 ሺህ በጣም አሪፍ ነው። ደርሶ መልስ ኩንድራት ማለት ነው። ደርሶ መልስ እዚሁ አካባቢ ቢሆን ያማ ምን ችግር አለው? ቅርብ ነው። እንደገና ደግሞ እሷ ከዛን ስታዚህ ድረስ ስመጣ እኛም ፈልጋ እ ደግሞ ደግሞ መርታ ስለመጣች አይገናኝም። ደግሞ አሁን እዚያ አካባቢ በጣም ልዩነት አለ። ስለዚህ ይሄን ይመስላል። ዋጋችን ደግሞ ወደ ውስጥ እንግባ። ና ቀጣይ ኪችን ካቢኔት ዲላ አው ሌሎች ሌሎችም ስላሉ እስኪ እና ያይዘውና እንዲሁ ላሜራ ብቻ ይመስላቸው ደንበኞች አሉ። እምስራ እንዳይ እንዳይመስላቸው ሁለገብ ነው ሰውየው ማለት ነው። እንደገና ሰርቪስ ደግሞ አሁን ለምሳሌ በፊት አሰርተናል ይሄንን አይነት ቀለም ሆኖብንነት የሚሉ ውስጥ ልጆች አሉ ለዛም ሙሉ ሰርቪስ ማድረግ እንችላለን ማደስ ትችላል ይሄ አሁን የሚታደስ ነው ይሄ አሁን የሚታደስ ነው እድሳት ነው የመጣው እዚህ ጋር የምታይ ይሄ ሁሉም አሁን ለእድሳት የመጣ ነው የማይፈልጉ ቀለም ከተቀባባቸው እንደገና ዲዛይን አምጥተው እዚህ ጋር ሌዘር ምናምን የሌለው ነው አሁን ይሄ አሁን እዚህ ጋር ሌዘር ሊሰራ ነው ሌዘር ሊሰራል ሲያልቅ ደግሞ ይሻላል አዲስ ብቻ ሳይሆን አሁን ላይ ያም ታደርጋላችሁ ማለት ነው። ይሄ ኪችን ነው ነው ሲያልቅ ደግሞ ኢንሻአላህ ምን እንደሚመስል እናሳያችኋል ማለት ነው። ስለዚህ ሁሉንም ነው የምሰራው፣ ምንም የሚቀር ነገር ለማቴሪያል፣ እንደምታዩት እንግዲህ ተቀምጧል እዚህ ጋር የሚያስፈልጉት ማቴሪያሎች አሉ። ይህኔም አሁን የውጭ በር ሊሰራ ነው። እሱንም ደግሞ ምን ይመስላል የሚለውን ደግሞ ያደረጉ መምታት ነው። ቢስማር በዘመናዊ ነገር መጠቀም እንችላል ማለት ነው። ለምሳሌ አሁን አንዳንድ ነገር ቢስማር ይነቀላል። ብዙ ነገር ብዙ ነው። አሁን ዘመናዊ ነው። አዎ በዘመናዊ ነው መልኩ ማቴሪያል እንግዲህ ማሻአሏህ አቅርበሃል፣ በደንብ አድርገህ የተሟላ ማቴሪያል ላይ ነው። እሺ የቻናል ቤተሰቦች እንግዲህ ዛሬ ያስኩላችሁ ቪዲዮ ይህንን ይመስላል ማለት ነው። ቪዲዮውን ከማብቃታችን በፊት ወሎ ጊራና አትዩ፣ በአዲስ የሆናችሁ ሰብስክራይብ፣ ላይክ፣ እንደዚሁ ሸር በማድረግ